ደረሰችበት ዳጣ ሁሉንም እውነት ኤቢ በድብቅ የዲኤንኤ ውጤት እንዳደረገች ስትደርስበት እጅጉን አበደች፣ ሰከረች። ሂጄ አንገቷን ነው የማንቃት እያለች ለሞገስ ስትናገር ስነ ስርዓት ያዥ ቆይ አሁን የእውነትም ሂደሺ አብ ኤቢን ብታንቅያት ምንም ይሆን ይመስልሻል? ትሰሚኛለሽ? እሷ ኮ ቢያንስ እናቷ ጋር እንዲሁም አባቷ ጋር ን አትርሺ። አንቺ እኮ የተገኘሽው ገና ትናንትና ነው። ኤቢ ግን የበኩር ልጅሽ ናት። የበኩር ልጅ ናት ያውም ለአባትሽ ላቶ ደረጀ። አርፈሽ ብትቀመጭ ይሻልሻል እንዴ ሞጎ። እስኪ ተመልከት፣ ጭራሽባስ ብላ እኔና ሙኝታና አታላ ገና ለገና አልተማረችም ብላ በድብቅ የዲኤንኤ ውጤት ታደርጋለች። እስኪ ተመልከት እስኪ ተመልከት እያለ እያለች በጣም አበደች። ተረጋጊ ተረጋጊ እያለ ሞገሴ ማረጋጋት ጀመረ። ወይዘሮ ማርታ ወይዘሮ ማርታ ዛሬ ወረቀቱን ቀደደችው። እናም አቶ ደረጀ እኔ የምልሽ የሆነ ወረቀት ነበረ ጧዳ ጠበጇ ይዛው የነበረው ታዲያ እሱ ነገር ምንድን ነው ብሎ ሲጠይቃት አይ አለች አይደል። ይቺ ውሃ ኮ የሆነ ነገር ይዘው የሆነ ከሱቅ የተገዛ ምናምን እቃ ይዛበት ስለነበረ ነው። ሀላዋ ምናምን ማለት ጣፋጭ ምናምን። እንዴ፣ ቆይ እኔ የምልሽ ማርታ፣ ይቺ ልጅ ግን ጣፋጭ ነገር ታይ፣ የውጭ ምግብ ታይ ብያት አልነበር እንዴ? አይ፣ አረተው ደሬታ፣ እሷን ትሰማለች ብለህ ነው እንዴ? ለማንኛውም ግን ያም የሆነ የእሷ ወረቀት ነው፣ ስለዚህ ስለማይረባ ቆሻሻ ቦታ ጣልኩት ብላ አለች። በስተመጨረሻ ናታንና እንዲሁም ኤቢ ፊት ለፊት ተገጣጠሙ እባክሽ ተይኝ ቆይን የምልሽ ኤቢ ታይኝ ስልሽ አትሰሚኝም እንዴ እኔ አልወድሽም አላፈቅርሽም አልፈልግሽም እያልኩሽ ለምንድን ነው እንደዚህ የምትከታተይኝ ለምንድን ነው ስ ከኔ ራስ የማትወርጁ ብሎ መራራ ንግግር ተናገራት እሷም ደግሞ ኦ ዳጣ ብትሆን እኮ እስካሁን ነይ ቶሎ ግቢ ነይ እንዲህ አርጊ ነይሄናም ብቢ እያልክ ትሽኮረመምላት ነበር ብላ አናደደችው። አይ በፍጹም አንቺማ የእውነትም እኔ የማቀሽ ኤቢ አይደለሽም። ቆይ እኔ የምልሽ ገና ለገና በዳጣ ብቻው ስለምትቀኔ ሁሉንም ሰው እንዳንቺ ማሰብ አለብሽ? እኔና ዳጣ ከእህትና ከወንድም ያዛለለ ነገር ምንም ነገር የለንም፣ አሊያ ደግሞ ጓደኛ ማቾች ስለዚህ አንቺ የምትስዩውና አንቺ የምታስቢው ነገር በፍጹም እየተሳሳተ ነው። እባክሽ ለራስሽ ብትኖሪ እና ራስሽን ብትጠብቂ ይሻልሻል ብሎ አላት። እንደዛ ከሆነማ ጥሩ፣ እኔ ወጣሁልኝ ብላ አለችው። ወይዘሮ ማርታ ወይዘሮ ማርታ ዛሬ በሚያስደስት ሁኔታ እና በሚያገርም ሁኔታ ዳጣየን እጅጉን አመሰገነቻት። ምክንያቱም ወረቀቱን አቶ ደረጀ ሳያየው ገና ለገና ስለተከላከለችላት ብቻ ልክ እንደምትወዳት እና ከሷ በላይ ማንም ሰው እንደሌለ አድርጋ በደንብ ትሪት ታደረገቻት። ዳጣየም እጅጉን ደስ አላት። ሰላም ሰላም፣ ውድና የተከበራችሁ ሌላ ኤንድ መሐመድ የዩትዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ዳጣ ድራማ እንደ ቀጠለ ይገኛል። ኤቢ ከደረጃው ላይ ወደ ታች እየወረደች ሰላምዬ ጋር ፊት ለፊት ተቀጣጠሙ። ሰላምዬ አለቻት ወይ የኤቢ፣ እንዴት ነሽ? ደህና ነኝ። እኔ እምልሽ አንድ ጥያቄ ልጠይቅሽ? እንዴ ጠይቄ ምን ችግር አለው። ማለቴ፣ አንቺ ግን የእውነትም ለዳጣ ብለሽ ነው እንዴ ከዚህ ቤት እያልወጣሽው ማለቴ? በባለፈው ልክ ዳጣ እንደወጣች ያዙ ይልቀቁኝ ለወጣ ነው ብለሽ ነበረ። ደግሞ ዛሬ ለናታን ስታወሪ አሁንማ ዳጣ መጣች አልለቅም አልሄድም ብለሽ አልሹ። እና ወሬ እያቶክሽ ነበር ማለት ነው ተደብቀሽ። ቆይ ግን ይሄ ነውር አይደለም እንዴ? ትሰሚኛለሽ ሰላም ይህ እኮ የኔ ቤት ነው። ስለዚህ በፈለኩበት ሰዓትና በስድስተኛ ሰዓት መሄድ ይችላለሁ። እንዴ ቆይ ታዲያ የገና ለገና ቤትሽ ነውና የሰው ወሬ ተደብቀሽ ማዳበጥ፣ ይሄ ቤተኛ ይባላል? አረ፣ ኤቢ አረ ፈሪ ብላ ስትላት፣ አንቺ ራስሽ ፈሪ ሰላም። እውነት ለመናገር እዚህ ቤት የመጣችው ሰዎች በሙሉ ይች ልጅ ከመጣች ጀምሮ ሁላችሁም ምንን አትወድብኝም፣ ታወቂያለሽ በጣም ታሳዝኝኛለሽ። ምን ማለት ነው ሰላም? ለምንድን ነው ማሳዝንሽ ማለት? ሁሉም ሰው አይወዱኝም አልሽ እኔንስ? እሺ ዳጣንም ተያት፣ በቃ ውሃንም ተያት፣ እናታንንም ተዩ። ግን እንዴት ነው እናትና አባትሽን እትዬና ጋሽ አይወዱኝም ብለሽ የምትዩ? ታውቂያለሽ? የሚለፉትና የሚጥሩት እኮ የአንቺ ህይወት ለማስተካከል እና ለአንቺ የተሻለ ነገር ለመስጠት ነው። አንቺ ግን አሁንም አይወዱኝም ላይ ነሽ። በዛ ላይ ደግሞ እመኘኝ ዳጣ በጣም ጥሩና ሚስኪን ልጅ ናት ብትቀርቢያትና እንደ ጓደኛ ብታደርጊያት ደስ ይለኛል ብላ ስትል ኦ፣ ጭራሽ ብለሽ ብለሽ እኔም መካሪ ሆንሽ? አሁን ዞር በይልኝ። በሰላም መቀመጥ ከፈለሽ ተቀመጭ። መቀመጥ የማትፈልጊ ከሆነ ደግሞ ለቀሽ ብትወጪ ይሻልሻል። አሊያ ደግሞ እመኘኝ ከዳጣ የማትርቂ ከሆነ አብሬ ከዳጣ ጋ ነው የማስወጣሽ ብላ ስትል ቆይ፣ ምን አገባሽ አንቺ እሚያስወጥኝም እንደገና የሚያስቀምጡኝም? ጋሸናትዬ አንቺ ደመወዝ አከፍልኝ? አንቺ ደመወዝ አከፍልኝ? ኧረ ተይ ኤቢ ተይ፣ በቃ አሁን ጨርሻለሁኝ ወሬን ብላ ወደ ናታን ክፍል ላጥ ላጥ እያለች ገባች። እንዴ ኤቢ ቆይ ደግሞ፣ ለምን ገባሽ ዝግ ክፍል ሳታንኳኪ? እንዲያገቢ ብዬሽ አልነበር እንዴ? ሲጀመር ዝግ ክፍል ማንም ሰው መግባት አይችልም። ኧረ እባክህ ተው እንጂ ዳጣማ፣ ብትሆን ትገባ ነበር ሰተት ብላ። ውይ ዳጣ፣ በቃ እኔ የምልሽ ዳጣ ዳጣ እሷ ራሱ እኮ አስፈቅዳይ ነው የምትገባው። እና ታዲያ በገዛ ቤቴ አንቺም እንደሱ አስፈቅጂ እያልከኝ ነው እ እሺ ቤትሽ መሆኑን አውቃለሁ። ነገር ግን ታዲያ ምንም ቤትሽ ቢሆን በስርዓት መኖር እንጂ ያለ ስርዓት መኖር ተገቢ ነው ብለሽ ታስቢያለሽ እንዴ? አቢ እኔም ብልህ ቆይ እሷ ልጅ ላይ ግን ያየኸው ነገር ምንድን ነው? አይ ምንም ነገር አላየሁም። ደግሞ ምንም ነገር እንደሌለኝም ነግሬሻለሁ። ቆይ አልገባኝም። እህቴ ናት ጓደኛ ማቾች ነን ማለት ለአንቺ አማርኛ አይደለም እንዴ እሷ እኮ ታውቃለክ በጣም ሸረኛና በጣም መጥፎ ናት ግን እሷ ስለ አንቺ አንድ ቀንም መጥፎ ነገር አውርታ አታውቅም እዚህ በመጣች ቁጥር የምትለኝ ኤቢን ተረዳት ማፍቀር እንዲህ ነው በቃ እንደዚህ ነው እያለች ነው አየህ አለስልሳ ስልሳ ገብታ አንተን ለመውሰድ ነዋ በቃ ኤቢ አንቺና ኔ ፍጹም አንግባባ ምክንያቱም አንቺና ኔ የሁለት አለም ሰዎች ነን ታውቅ ያለሽ ግን አንቺና ውሃ ዝም ብዬ ሳስባችሁ፣ አንቺ የውሃ እህት መሆን ሳይሆን የነበረብሽ ዳጣ፣ የውሃ እህት አንቺ ደግሞ ምናልባት የሌላ እህት ብትሆኚ ትመጣጠኛለሽ ብሎ አቃጠላት። ውሃዬ ቀጭቋ እያለች ወደ ናታን ክፍል መጣችና እንዴ ምን ትሰሪያለሽ ደግሞ ዛሬ አንቺ እዚህ? ውሃ መጽሐፍ ላነብና። እንዴ ጭራሽ አንባቢ ልትሆኚ ነው? አዎ፣ አባዬ እኮ ነው እንደዚህ አለኝ። ምን ብሎ አባዬ? በጣም ጎበዝ ተማሪ መሆን አለብሽ፣ እንደ ናታን። ጎበዝ ተማሪ ለመሆን ደግሞ ማንበብ አለብሽ አለኝ። ቆይ ግን አንተ ጎበዝ ነህ እንዴ? አዎ ጎበዝ ነኝ። ታዲያ ሽልማቱ የት ነው ብላ ስጠይቀው፣ ቆይ ጎበዝ ተማሪ ብቻ ነው የሚሸለመው እና ደግሞ ሽልማት የጎበዝ ተማሪ ነው አለሽ። እንዴ ትሰሚኛለሽ ማሬ? ጎበዝ ተማሪ ለውቀት ነው መማር አለብሽ። እሺ። ስለ መሰለም ስላለ መሸለም አይደለም። ታውቃለህ እኛ ክፍል ግን አንድ ጎበዝ ተማሪ ነበረ። እናስ? እናማ በጣም በጣም ብዙ ሽልማት ተሸለመ። ዋው! በጣም ደስ ይላል። እኔ ምልህ በባለፈው እኮ እሺ፣ ምን ልትይ ነው ደግሞ ውሃ በባለፈው እኔና እኔና እማዬ እንዲሁም ደግሞ ኤቢ ተቀምጠን እያለ ሰዓት ባለ ሰዓት እኔ ህጄ እና ታረላውረው ብዬ ስል፣ አይ አንችማ ቲጂ መሄድ አለባት ኤቢ ናት ብላለችኝ። እንዴ፣ ለምንድናት ኤቢ የምትሄደው? እኔ ሄዳለሁኝ ብዬ ስለምናቸው አንቺ አትሆኝም እሷ ሄዳ በደንብ አውሮ ምናምን እያለች ነበር ብላ አለችው። እሺ ዋሃዬ አሁን አመሰግናለሁ ብትወጪ አይሻለም? እኔ ያለኝ መጽሐፍ እውነት ለመናገር ላንች የሚመጥን አይደለም። ላንች ምንድነው የሚመጥነው? ተረት ተረት ጥሩ የተረተረ መጽሐፍ። ታዲያ ነገ መርካቶ ገዛልሻለሁኝ ብሎ አላት። ዳጣዬ መድኃኒቱን ሳትወጥ ታፋችሁና፣ እንዲያጋጣሚ ባስኬት ውስጥ ወረቀቱን አየችው። ቆይ እትዬ ግን እትዬ ግን ይሄን ያህል ይህን ወረቀት ከጋሼ የምትደብቀው ምን ይዞ ነው ብላ ወረቀቱን በሙሉ ስታየው እንግሊዘኛ ነው። ኦ ለካ እኔ እንግሊዘኛ አልችልም። ስለዚህ ይህንን ነገርማ ወደ ሞገስ ይዤው መሄድ አለብኝ ብላ ወደ ሞገስ ይዘው ሄደች። ከዛ እንዴት ነሽ? ቆይ ዛሬ ምንድነው አጠድፈሽ የጠራሽኝ? የተፈጠረ ነገር አለ እንዴ? ብሎ ሲጠይቃት እረ ምንም ነገር አልተፈጠረም እኮ ይልቁንስ፣ አንዴ የሆነ የማሳይህ ነገር አለኝ። ምንድን ነው ይሄ? ወረቀት ነው እትዬ፣ ለምን እንደኋላ አላውቅም። ከጋሼ በጣም ለመደበቅ ሞከረች። እናም ቢገርምህ እኔ ያሞኛል ብዬ አምልጭ ወረቀቱ ምናምን በቃ ቆሻሻ ውስጥ ጣል ነው። ግን እኔ እንጃ ግራ ገብቶኛል። ለማንኛውም የሆነ ነገር ከሆነ ብታየው ብዬ ጥሩ ነው ብላ ስትል እሽ ብሎ ገጣ አጥሞ ወረቀቱን አየው። ከዛም በኋላ እጅጉን እንደነገጠ እንደሙጉ ለምንድን ነው የምትደነቀጠው? ማለቴ የሆነ ነገር አለ እንደ የተፈጠረ ነገር አለ እንዴ ሞገሴ ብላ ስትለው አረ እንደዛ አይደለም። ነገር ግን አንድ ነገር ማወቅ አለብሽ። ምንድን ነው ደረጀ ደረጀ ምን አባትሽ፣ አይደለም ግን ደግሞ ይሄን ወረቀት ከየት ነው ያገኘሽው? እኔ እንጃ መጀመሪያ ማለቴ ትዬ ናት የያዘችው፣ እያለች መንተባተባ በዛች። እንደዚያ ከሆነ ጥሩ ነው፣ ግን ደግሞ እንኳንም ይሄንን አባትሽ አላወቀው። ቆይ አባቴ ቢያውቅ ምን ይላል? አልገባኝም። ምንድን ነው ታውቂያለሽ? እናትሽ ተጠራጥራለች ማለት ነው ማለቴ ትዬ እኮ ምንድን ነው ንገረኛ። አባትሽ አይደለም ደረጀ ምን ደነገጠች በጣም። አይ ሞገስ አንተማ በጣም ተሳስተሃል። ሲቀጥል ደግሞ የእውነቴና አንተ ማንበብ ካልቻል ከሌላ ቦታ ይዞ ነው የሚሄደው። እንዴ ዳጣ ምን ሆነሽ ነው? እኔ እኮ ተምሬያለሁ። ታዲያ ከመማርም አልፎ እኔ በጣም የውጭ የቢዝነስ ሰው ነኝ። ይሄን ታውቂያለሽ አይደል? ዝም ብሎ ሀብት ይመጣ መሰለሽ እንዴ? ያ የተረገመ ዝና የተባለው አሳገደብኝ እንጂ ግን። ቆይ ዝና እንፈራዋለን እንዳይሆንም ብላለችው። አረ እንደዚያ አልፈራውም። አሁንማ መድብል እኮ አለ። ስለዚህ ምንም የሚያጨናንቅ ነገር የለም ብሎ አላት። ይልቁንስ ይልቁንስ እያለ ሲያወራት ዳጣ እጅጉን ደነገጠች እና አለቀሰች። ባክሽ ዳጣ ታልቀሽ አይ በፍጹም ጋሽም አባቴ ነው። ዳጣም ደግሞ ሆቴ ናት። ይህንን ነገርማ አንተ አላወክም ብላለችው። አረኔ ማወቅ ያለው ተይ እንጂ ቆይ ለምንድን ነው በዚህ ልክ ራስሽ የምታስጨንቂው? የቱንም ያህል ጋሽ ጥሩ ሰው ቢሆንም እኮ ግን የወለደሽን አባትሽን ማፈላለግ አለብን ብሎ አላት። እኔ ምልሽ ከዛ በፊት ግን አንድ ጥያቄ ልጠይቅሽ፣ ቆይ ማን ይሄን ምርመራ ያካሄደው? ማለቴ ይሄን ምርመራ እኮ ለማካሄድ የዲኤንኤ ውጤት ያስፈልጋል። እሱም ደግሞ በምን መሰለሽ? በምንድን ነው ብላ ሲስፔንስ ሆነች። በፀጉር ነው ማለት ከአባትሽ ፀጉር ተወስድና ከአንቺ ደግሞ ፀጉር ተወስድና እንደዛ ነው። ምን ከዛ ዳጣ አስታወሰች። በባለፈው ቆይ ልንገርህማ፣ ምንድን ነው በባለፈው እተኛሁበት መታ ኤቢ ፀጉሬን የልትቆጠች ስትል ሰላም አናጠበቻት። እሺ፣ ከዛም በኋላ ደግሞ ፀጉሬን እያበጠርኩ ባለበት ሰዓት ያን ጊዜ ፀጉር ማበጠሪያሽ ላበጥርበት ብላለችኝ። ነገር ግን እኔ አላበጠርኩበትም ነበር ወሰደችው። ታዲያ ይሄ ከዲኤንኤ ውጤት ጋር ምን ያገናኘዋል? እንዴ! በደንብ ያገናኘዋል፣ በደንብ ያገናኘዋል እንጂ እኮ ምንድን ነው የሚያገናኘው? ንገረኛ ነገርኛ ብሎ ሲላት፣ ይህ ሰላምዬ ማበጠሪያ ነው እንጂ የእኔ ማበጠሪያ አይደለም። ኦፍ፣ ታውቃለክ፣ እውነትህም መስሎኝና የእውነትም ጋሽና ውሃ ዘመዶችና አባቴና እህቶችን አለመሆናቸውን እማቅ መስሎኝና ይሄ ትክክለኛ መስሎኝ ተናድጄ ነበር። ግን ያችን አቢን እገላታለሁ ብላ ስትል ተረጋጊ፣ አሁን ለመግደል በፍጹም ጊዜው አይደለም ተረጋጊ ብሎ አላት። ውድ ሌላ ኤንድ መሐመድ የዩትዩብ ቻናል ቤተሰብ፣ የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩን። ላይክ ሼር ሰብስክራይብ አይረሳ።